የሀበሻን ሴት ማግባትና የአረብ ሴት ማግባት በትዳር ውስጥ ልዩነቱን አሁን አዳምጡ ማለት ነው። አሰላሙ አለይኩም ረመቱላ በረካቱ ሰላም ቤተሰብ፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ትናንትና እንግዲህ አህሙ አንድ የቴሌቪዥን ጌም እየተጫወተ አረብ ናት ይመስለኛል፣ መስረ ትመስላለች። ኮፊቷ ላይ የመስረ ባንዲራ ነበረ ማለት ነው እና እሷ ጋር እየተጫወተ ምናምን በጣም አረብኛ እያወራ ነበረ ማለት ነው። እንዲህ አረብኛ ይችላል እንዲ ያል አረብ ሀገሮች ሂዶ የሚያውቅ ምናምን ነው የሚመስለው አረበኛ በጣም ያወራል። እና በቃ እንጋባ ምናምን ነገር እያለችው ማለት ነው። ከዛ ለአባቴ ልንገረው ምናምን እያለችው፣ ረ ለአባትሽ ቀርቶ ለዝርያ ሹላ ተናገሪ እንገባ ባፍጥኙ ምናምን እያለት ነበረ ማለት ነውና፣ መጨረሻ ላይ ግን እሽ ምናምን ካለች በኋላ ምን እንዲያለች ታውቃላችሁ? ምግብ ትሰራለህ አለችሁ፣ ቤት ታጸዳለህ አለችሁ ማለት ነው። የሀበሻ ሴትና የረብ ሴት ልዩነቱ ዚጋ ነው። የሀበሻ ሴት ሁሉ ነገር ሁሉን ነገር ትሰራለች። ምግብ ሰርታ፣ ቤት አጽድታ፣ ልጃቸው አሳድጋ ምናምን ነው። ግን ትናንትና ያቺ አረብ ምን እንዳለች ታውቃላችሁ? እኔ ልጅ ወልዳለሁ፣ አሳድጋለሁ፣ አንተ ቤት ታጸዳለህ፣ ምግብ ትሰራለህ ምናምን እያለችው ማለት ነው። እና አብዛኛውን የአረብ ሴቶች ባሎቻቸው ምግብ ያሰራሉ፣ ቤት ያጸዳሉ ምናምን ነገር ማለት ነው። እውነት በጣም ነው። ምግብ የሚሰሩ የአረብ ወንዶች በጣም ብዙ አሉ ማለት ነው። እና የሆነ ጊዜ እንደውም እኔ የሆነ ቤት ገብቼ እኔ የገባሁት ለጽዳት ብቻ ነበር። ያበይታቸው በጣም ትልቅ ነው፣ በጣም ትልቅ ነው ማለት ነው። አምስት ዶር ነው እንደዚህ ነውና ያንን ነበር ለጽዳት ነው የገባሁት እኔ እና ምግብ የሚሰራ ሰው የለም። ሰውየውም ስራ ይውላል፣ ሴትዮዋም ስራ ትውላለች። ከዛ ልዩነታቸው ሰውየው ትንሽ ቀደም ብሎ ይመጣል ወደ ቤት ማለት ነው። እና በዛ ቀደም ብሎ በሚመጣበት ሰዓት ምግብ ይሰራል፣ ስጋ ይወጣል፣ የተለያየ ምግብ አንድ ምግብ ብቻ ደግሞ ሶስት አራት ምግብ ይሰራና ልጆች አሉት። የ ሀያ አራት አመት ልጅ ያለችው ሴት የ ሀያ ሶስት አመት ልጅ ሴት አለችን፣ ትልቅ ልጆች አሉ። እነዚ ራሱ ምግብ አይሰሩም ማለት ነው እና እሱ ከስራ መጥቶ ከዛ በዛ ባለችው እንትን ምግብ ሰርቶ ሚስቱን ልጆቹ ሚስቱ ስመጣ ከስራ እንደገና ደግሞ ልጆቹን ሰብስቦ ያበላል። ያቺ ወጣት ይዙ ልጅ ለራሱ ማለት ነው ምግብ አሰራም። እክላሳቸው ተኝቶ ነው የሚውሉት በጠቅሉ ማለት ነው እና አንዳንድ ወንዶች አሉ የኛ ሀበሻ ቢሆን እንኳን አይደለም ስራ ውሎ ስራ ውሎ እኔም ስራ ነው አልኩት፣ እሷም ስራ ነው የራሷ ጉዳይ ብሎ አልጋው ላይ ወይም ሶፋው ላይ ተዘፍዝፎ ይጠብቃታል፣ እንጂ የእውነት ምግብ ሰርቶ ምናምን፣ አይ ልጆቹን ሊያበላ ምናምን፣ ሚስቱን ሊጠብቅ ምናምን፣ እንዴት የሚያደርገው ወንድ የለም፣ ከስንት አንድ ካልሆነ በስተቀር ማለት ነው። እና ከአረቦች ግን እንደዚህ ምግብ የሚሰራው በጣም ብዙ ወንዶች አሉ ማለት ነውና ሴቶቹም ታዲያ እንደዚህ ናቸው። ማሰራት ይፈልጋሉ ባሎቻቸው። የምትወደኝ ከሆነ ምግብ መጥባ ገብተ ስራ ነው የምትለው፣ የሚወደኝ ከሆነ ስራ ጊዜ ነው የሚሉት ማለት ነው እና ሰራተኛ አንዳንዶቹ ሰራተኛ የማይፈልጉ አረቦች አሉ። አሁን ወንዶች በራሳቸው ጊዜ በራሳቸው ይሰራሉ ስራ ምግብን በራሳቸው ሰርተው ያቀርባሉ። ሚስቶቻቸው ለራሱ አልጋ ላይ ተዘፍሰው ቁጭ ብለው እነሱ ቁርስ ሰርተው፣ ሻይ ሀፍልተው በቃ ነይ ብይ ብሎ እንትን የሚለው አሉ። ከሀበሻም ሊኖር ይችላል፣ ሁሉም ላይሆን ይችላል። ነገር ግን በሀበሻም በብዙ እንደዚህ አልተለመደም በብዙም የለም ማለት ነው። ከአረቦች ግን በጣም ብዙ አሉ ሚስቶቻቸው ቁጭ ብለው እነሱ ስራ የሚሰሩ ሚስቶቻቸው ቁጭ ብለው እነሱ ምግብ ሰርተው የሚያቀርቡ ወንዶች እና አብዛኛው የአረብ ሴትም እንደዚ አይነት ወንድ ነው የምትበላው። ይህ ስራ እንዲ ይህ ስራ አንዳንዶቹ የእውነት ሰርቶ ይብላ ለራሷ ሰርቶ ያበልታ ለራሱ ማለት ነው ሰርቶ ይብላ ብላ ባሏን የምትተወዋለች። ሀበሻ ቢሆን ጉምዱ ጉምዱ ይተዋታል። ጉምዱ ጉምዱ ይተዋታል እንጂ ለራሷ ብቻ ሰርታማ በልታ ባሏን ከተወው ጎምዶ ጎምዶ ነው የሚተዋት።